በኢትዮጵያ የመገናኛ ብዙኃን ውስጥ የኢትዮጵያን ብሔራዊ ጥቅም ማዕከል አድርጎ ለመስራት የሚያስችል አቅም ይዞ መጥቷል። የኢትዮጵያ ሚዲያ ልህቀት ማዕከል። ማዕከሉ ኢትዮጵያዊ ቀለም ያለው ሚዲያና የኢትዮጵያን ባህል ስነ ልቦናና ጥቅም የተገነዘበ ባለሙያን በማፍራት ሂደት ውስጥ ሚናው ከፍ ያለ ነው። ስራውን የጀመረው የኢትዮጵያ የሚዲያ ልህቀት ማዕከል ኢትዮጵያ በራሷ ቀለም በራሷ ቴስት እና በራሷ እሳቤ የሚዲያ ዘርፉን ለማሳደግና የብቃት ማዕከል ለማግኘት የተደረገ ጥረት ነው። የሀገራችን አጠቃላይ የሚዲያ ሪፎርም አካል ተደርጎ ሊወሰድ ይችላል። ኢትዮጵያውያን ችግራቸውን በራሳቸው የሚፈቱበት አመራሩም፣ ባለሙያውም ኢትዮጵያን ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ የሚመለከት የክህሎት፣ የእውቀት እና የሥነ ልቦና ግንባታ ላይ መሰረት ያደረገ አዲስ የሚዲያ ተቋም የሚዲያ የአቅም ግንባታ ተቋም ስለሆነ ኢትዮጵያ የራሷን የሚዲያ እውቀት፣ የሚዲያ ግንዛቤ፣ የሚዲያ ክህሎት በአዲስ መልክ የመገንባት ጅማሮ ነው ተብሎ ሊወሰድ ይችላል። ብሔራዊ ጥቅምን ማዕከል ያደረገ ጋዜጠኝነት መኖር መቻል አለበት ኢትዮጵያ ውስጥ የሚል እሳቤ ነው ያለው። ያ ማለት ምን ማለት ነው? ብሔራዊ ጥቅም ማለት የኢትዮጵያ ጥቅም ነው። የኢትዮጵያ ጥቅም ለማስከበር ኢትዮጵያዊ ሚዲያ ያስፈልገናል። ኢትዮጵያዊ ጋዜጠኝነት ያስፈልገናል። ያ ማለት ለኢትዮጵያ ብሔራዊ ጥቅም ምንድን፣ ኢትዮጵያ ሁለንተና እድገቷን ሊያረጋግጥ የሚችል በሚችልበት መንገድ የሚሰራ ጋዜጠኝነት ያስፈልገናል። አንደኛው ለምሳሌ ትልቁ ነገር ህብረ ብሔራዊ አንድነታችንን ላይ ያተኮረ ስራ ሊሰራ ይገባል ነው። ህብረ ብሔራዊ አንድነት የኢትዮጵያ ብሔራዊ ጥቅም ነው። የህዝብም ሆነ የፐብሊክም ሆነ ሌላኛው ሚዲያ ያንን ሊሰራ ይገባ ሊያስከብር ይገባል። በኢፍድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ የተመሰረተው የሚዲያ ልህቀት ማዕከሉ በዋናነት ህብረ ብሔራዊ አንድነትን ማረጋገጥ አሰባሳቢ ወይም የወል ትርክትና የኢትዮጵያን የመበልፀግ እሳቤዎች ከብሔራዊ ጥቅም ጋር አስተሳስሮ መቃኘት የሚችል የሚዲያ አውድ ለመፍጠር አጋዥ ነው። በተለይ በጋዜጠኝነት ሙያ ውስጥ ስፔሻላይዜሽን እንዲኖርና ዘጋቢዎች ስለሚሰሩት ስራ ጥልቅ ግንዛቤ እንዲይዙ የሚያግዘው ልህቀት ማዕከሉ በሚዲያ ዘርፍ እየታየ የመጣውን ያለሙያቸው የሚሰሩትንም መስመር የሚያስይዝ ይሆናል። ልቀት ማዕከል ማቋቋም ሲባል ጋዜጠኝነትን ማላቅ ነው። ኢትዮጵያ ውስጥ ማላቅ ማለትምን ማለት ነው? ምንድ ነው መንስኤው ብለን ስናነሳ አንደኛው የግሎባል ትሬንዱ ነው። ጋዜጠኝነት ወደ ስፔሻሊቲ እየመጣ ነው ያለው። በዓለም አቀፍ ኮንቴክስት ሊትሬቸርን ብናይ ፕራክቲሱንም ብናይ ትልልቅ ሚዲያዎች ብለን የምናነሳቸው እነ ቢቢሲ እነ ሲኤንኤን፣ አልጀዚራ፣ ሌሎችም ሚዲያዎችን ስናይ ጋዜጠኞቻቸው ወደ ስፔሻሊቲ የስፔሻሊቲ ስራ ነው የሚሰሩት። ለምሳሌ ፖለቲካል ጆርናሊስት አለ ክላይመት ጆርናሊስት አለ፣ የቢዝነስ ጆርናሊስት አለ። ሶ ያንን ያመጡበት መንገድ አንዱ በትብርት ነው፣ በስልጠና ነው። እና ደግሞ ጋዜጠኞቹ በደንብ ይተነትኑታል። አንዱን ጉዳይ ወስደው ከሀገራቸው ጥቅም አንጻር ይተነትናሉ፣ ወደ ማህበረሰቡ ያደርሳሉ። ጉዳዩ ጋዜጠኛ ኤቲክስ የሌለው ጋዜጠኛ ስልጠና የሌለ ሰው ማንም ሰው ሙያ ውስጥ እየገባ እዚህ ብዙ አወዛጋቢ ነገሮች ምንድን ነው የምንለው ፓራ ጆርናሊዝም የምንለው ነገር ሀይሌ ከምንም ከሙያው ጋር የማይገናኙ ሰዎች ሚዲያውን ተቆጣጥሮ እናያለን። ከዛ አንድ ሲሆን ሁለተኛው ደግሞ በአገር ደረጃ የአገርን መረጃዎች በጣም እጅግ ወሳኝ የሆኑ የመከላከያና እንደዚሁም የትላልቅ ሚስጥሮችን በቀላሉ በየሚዲያው በየምኑ የምትሰማበት ሁኔታ ነው። አገራዊ ነገሮች ከአደጋ ውስጥ ስለነበሩ እንደዚህ ነገሮችን አድረስ ለማድረግ የግድ መቋቋም ነበረበት። ኢትዮጵያን የሚመስል የሚዲያና የሚዲያ ባለሙያ ማፍራት ላይ የልህቀት ማዕከሉ ትኩረት አድርጓል ሲባል የኢትዮጵያን ፍላጎትና ጥቅም መሠረት ያደረጉ ሞጁሎችና የመማሪያ ስርዓቶችን ከማዘጋጀት ይጀምራል። በሁሉም ሞጁል ውስጥ የሚገረጸው ይሄ አገራዊ ፍላጎቶች ናቸው፣ ወይም ደግሞ ናሽናል ኢንትረስት የምንላቸው እና በደንብ በግልጽ የሚታወቁ ናሽናል ኢንትረስቶች አሉ በሀገራችን። እነዛን ሜጀር የሆኑትን ሚኒስትሪ ማድርገን እነዚያም አስራ አንዱ ሜጆሎች በዛ መንገድ እንደተጻፉት የብሔራዊ ጥቅምን ጉዳይ ከሀገር ጋር ከትውልድ ጋር ከሕዝብ ጋር አስተሳስሮ የሚሰራ የሚዲያ እውቀትና ክህሎት የሚገነባ ተቋም ነው የሚሆነው፣ ብዬ ነው ማም ነው። ለዚህ ነው የብሔራዊ ጥቅምን ጉዳይ የሁሉም ኢትዮጵያዊ የሁሉም ተቋማት የጋራ ጉዳይ አድርጎ የሚሰራ የሚዲያ ክህሎትና እውቀት ለመገንባት የሚያስችል ማዕከል አድርጌ ነው የወሰድኩት። ይህ የልቀት ማዕከል የኢትዮጵያ የመገናኛ ብዙኃን ባለስልጣን ከተሰጠው የቁጥጥርና የክትትል ስራ ባለፈ የሚዲያዎች አቅም ማደግና የኢትዮጵያን ብሔራዊ ጥቅም መሰረት ያደረገ ስራ ለመስራት ያስችላቸዋል። ባላንስ አድርገን ማየት ይኖርብናል። ሬጉሌት ማድረግ ማለት መቆጣጠር ነው። ከመንገድ ከወጣ እሱን ማስተካከል በመቅጣትም ሊሆን ይችላል። ግን መቅጣቱ ሚዲያውን አያሳድገውም፣ ወደ መስመር እንዲገባ ነው እንጂ የሚያደርገው እሱ እንዳለ ሆነው፣ አቅም ግን መገንባት አለብን። ምክንያቱም ስህተት የሚፈጠረው በማወቅም ነው ባለማወቅም ነው። ባለማወቅ የሚለውን ግን ያንን ጋፕ አድረስ ማድረግ መቻል አለብን። ያንን በዚህ ልቀት ማከል ጉድለቱን መሙላት የምንችለው ነው ሐሳቤው።